ተሮ ከፌደራል ተቋማት ጋር እየሰራ ይገኛል። ይህ በቀላሉ የምናየው ጉዳይ አይደለም። አሁን ደግሞ በኋላ ዲቴይል እነሱ ይነግሩናል። 2575 የሚል ነው ምንድን ነው እሱ? የምለሆን በኋላ እናብራራለን። ይሁንና ይሄ ለከተማችን፣ ለመዲናችን፣ ለአዲስ አበባችን ሰራተኞችና ለፌዴራል ተቋማት ሁሉ ትልቅ ምስራት ነው። በቱ ኮሪያ ኢትዮጵያ ንግድ ባንክ ሞራል ያስፈልገዋል። በአሁኑ ጊዜ እንግዲህ ሁለቱ የፈረሙት ኃላፊዎቻችን እየተቀባበሉ ይገኛሉ። እናበቀሩታገን ይህ ትልቅ መስራት ነው። በቀላሉ ሳ ያለጠይ መልካም አመሰግናለሁ። እንዴት ዋላችሁ? እንኳን ደስ አላችሁ?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 ቤት መገንባት እንዲችል የሚያስችል ስምምነትን ነው የተስማማ ነው። ይሄ ብቻ ሳይሆን በዝቅተኛ የወለድ መጠን ለሃያ ዓመት ከፍሎ የሚጨርሰውን ብድር ነው የተመቻቸልን። ለዚህም እጅግ በጣም ነው የምናመሰግነው። ነው ሁሌም እንደምንለው እና ሁሌም እንደምናውቀው የከተማችን አንዱ ችግር የቤት እጥረት ነው።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 ወይዘሮ ቅድስት ወልደ ጊዮርጊስ የአዲስ አበባ የቤት ስልማት ፕሮጀክት ቢሮ ኃላፊ የተከበራችሁ የአዲስ አበባ ካቢኔ አባላት የተከበራችሁ የኢትዮጵያ ንግድ ባንክ የበላይ አመራሮች እንዲሁም የሚዲያ አባላት ዛሬ በዚህ በረፍት ቀናችሁ ከሰዓት በኋላ ይሄን ለህብረተሰቡ እጅግ በተለይ ለአዲስ አበባ ነዋሪዎች ኢንጀነራል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 ሌላው የገቢ አቅሙን ለማሻሻል ይችላል። በደሞዝ የሚተዳደር ሰራተኛ በተወሰነ ደረጃ ኑሮ ከሌላው ሪሌቲቭ ከበድ ስለሚልበት ቅድሚያ ሰጥተን የቤት ባለቤት ማድረግ ብንችል መሰረታዊ ለውጥ በህብረተሰቡ ላይ እናመጣለን የሚል እምነትም ስላለን ነው በዚህ ቅድሚያ የጀመርነው። በከተማ ውስጥ የሚኖሩ እንግዲህ ከአርባ ሺህ በላይ ነዋሪዎች በተለይ በመንግስት ስራ ላይ የተሰማሩ እንዳሉ ይገመታል።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 ለአመታት ሲጠየቅ የነበረው መምህራኖቻችን በተለያየ መድረክ ሲያነሱ የነበሩት ጥያቄ ምላሽ ያገኘበት ከተማ አስተዳደሩ ለመምህራን ያለውን ውግንና ያሳየበት ትልቅ ዕለት ነው። በተለይም የመምህራን የመኖሪያ ቤት ቅድም እንደተነሳው መምህራን ቤት ሁለተኛ መስሪያ ቤታቸው ነው። ፈተናቸውን ይዘው ሄዶ የሚያርሙበት ሌሎች የትምህርት ስራ የሚዘጋጁበት ሁለተኛ መስሪያ ቤት ነው። ዛሬ ለአመታት የተጠየቀ ጥያቄ ምላሽ ያገኘበት በዚህ ሂደት ውስጥ መምህራኖቻችን እዚህ ሂደት ላይ እንዲደርሱ ከተማ አስተዳደሩ የቤቶች ልማት አስተዳደር፣ እንዲሁም ማህበራት ማደራጃ ትምህርት ቢሮ ዛሬ ደግሞ እኛ አስበን የነበረው የብድር መጠን ከዚህ ቀደም ሲጠቀስ ከነበረው ቁጥር ዝቅ ብሎ 25 ፐርሰንት ተደርጎ ንግድ ባንክ ብድሩን ስላመቻቸልን የተጠቀሱ አካላትን በሙሉ በመምህራን በማህበራችን ስም እንድታመሰግኑልኝ ልኝ እጠይቃለሁ ከዚሁ ጋር ተያይዘው እንግዲህ ቅድም እንደተጠቀሰው 25 ፐርሰንት ለመምህራኖቻችን እንዲሁም ለመንግስት ሰራተኛው በተባለ ውስጥ ቅድሚያ ቁጠባ እንዲያመቻቹ እንዲሁም ደግሞ መምህራን እንዲደራጁ ሲደረግ፣ ባይዘ ወይ ተደራጁ ሲባል ከዚህ ቀደም ቁጠባ ቅድሚያ ነው የሚሰጠው፣ ገንዘብ መቆጠብ አለበት። አሁን ግን መስፈርት የሆነው ምንድን ነው? መምህርነት ብቻ ነው። መምህርነት መስፈርት ሆኖ ነው ቁጠባ ውስጥ እንዲገቡ የተደረገው። ቅድሚያ ቁጠባ እዚህ ጋር አስቀምጦ የሚል ነገር ሳይኖር መምህራን ራሳቸው ሙያ ውስጥ ብቻ መኖራቸው የመምህርነት ሙያ የመጀመሪያ መስፈርት ሆኖ ወደ መደራጀት ገብቷል። በዚህ ሂደት ውስጥ 23437 መምህራኖች በዚህ መደራጀት ሂደት ውስጥ ይካታሉ። በማህበር ሲታቀፉ ደግሞ 350 ማህበራት ይኖራሉ ማለት ነው። አጠቃላይ እነዚህ መምህራን በማህበር ተደራጅተው ያሉ መምህራን ናቸው ማለት ነው። በዚህ ወቅት ላይ ከዚህ በኋላ ያሉት ስራዎች የማደራጀት ስራዎች እንደ ማህበር እኛም ሚናችን የምንወጣበት ሂደት ይኖራል። ከተማ አስተዳደሩ ግን አሁንም ዛሬም በተረጋገጠልን ከመንግስት ሰራተኞች አሁንም ቅድሚያ የሚፈቀደው ለመምህራን ነው ተብሎ ነው የታወጀው። በዚህ አጋጣሚ ደግሜ ለማመስገን እወዳለሁ። መምህራን እንኳን ደስ አላችሁ። ትልቁ ጥያቄያችን ነው ምላሽ ያገኘበት ዕለት ነው። ስለዚህ በዚህ ሂደት ውስጥ ያለን መምህራን በሙሉ ወደፊት እየሄድን ቁጠባችንን፣ ግንባታውን በተቀመጠው አግባብ እንዲከናወን የራሳችንን ሚና እንጫወታለን። ይሄ ጉዳይ ከሚመለከታቸው አካላት ጋር ሆነን በጋራ የአንበሳውን ድርሻ እየተጫወትን መምህራኖቻችን የቤት ባለቤት እንዲሆኑ ሚናችንን የምንጫወት ይሆናል። እጅግ በጣም አድርጌ አመሰግናለሁ።